ኦሪት ዘፍጥረት ምዕራፍ 14። ይህ ምዕራፍ በአብርሃም ታሪክ ላይ ትኩረት የሚያደርግ ሲሆን በተጨማሪም አብርሃም ሎጥን ከምርኮ እንዳስለቀቀው እንመለከታለን። ኦሪት ዘፍጥረት ምዕራፍ 14 ቁጥር 1፣ አምራፌል የሰናኦር ንጉስ፣ አሪዮክ የእላሳር ንጉስ፣ ኮሎዶጎሞር የኤላም ንጉስ፣ ቲዲአል የጎይም ንጉስ በነበሩበት ዘመን። ከላይ ከቀረበው ጥቅስ የተረዳነው አራት የሴም ትውልድ የሆኑ ከለዳውያን ንጉሶች ጥምረት በመፍጠር አካባቢያቸው የሚኖሩት ነገስታትንና ከዚህ በታች በቀረበው ጥቅስ የተገለጹትን አምስት የካም ትውልድ የሆኑ ነገስታት ጥምረት እንዳስገበሩ እንመለከታለን። በተጨማሪም ሰናኦር ባቢሎን ያለበትን ቦታ ያመለክታል፣ በአሁኑ ጊዜ ደቡብ ኢራቅ ማለት ነው። ኤላም የሴም ልጅ ሲሆን በአሁኑ ዘመን ኢራንን ያመለክታል። የእላሳር ሌላኛው የጥንት ስም ላርሳ ሲሆን በአሁኑ ወቅት በደቡብ ኢራቅ የሚገኝ አካባቢ ነው። ጎይም በደቡብ ኢራቅ የሚገኝ ቦታ እንደሆነ ይገመታል። በአጠቃላይ እነዚህ አራት ነገስታት በአሁኑ ጊዜ ኢራን እና ደቡብ ኢራቅ አካባቢዎችን ያስተዳደሩ እንደነበር እንረዳለን። ኦሪት ዘፍጥረት ምዕራፍ 14 ቁጥር ሁለት ከሶዶም ንጉስ ከበላ ከገሞራ ንጉስ ከብርሳ፣ ከአዳማ ንጉስ ከሰነአፍ፣ ከሰቦይ ንጉስ ከሰመምቤር፣ እንዲሁም ዞአር ከተባለች ከቤላ ንጉስ ጋር ለመዋጋት ወጡ። ከላይ ከቀረበው ጥቅስ የተረዳነው የሴም እና የካም ትውልድ የሆኑ ዘጠኝ ነገስታት በሁለት ምድብ ተከፍለው ጦርነት መግጠማቸውን። እነዚህ ከላይ የተገለጹት አምስት የካም ትውልድ የሆኑ ንጉሶች በሙት ባህር ወይም በጨው ባህር አካባቢ ይገኙ የነበሩ ከተሞችን ማለትም ሰዶም፣ ገሞራ፣ አዳማ፣ ሰቦይ እና ቤላ ወይም ዞአርን የሚያስተዳድሩ እንደነበር ነው። ኦሪት ዘፍጥረት ምዕራፍ 14 ቁጥር 3 እነዚህ የኋላኞቹ አምስቱ ነገስታት በሲዲም ሸለቆ በጨው ባህር ተሰበሰቡ። ከላይ ከቀረበው ጥቅስ የተረዳ ነው የሲዲም ሸለቆ የሚገኘው በደቡብ የሙት ባህር አካባቢ እንደነበር ይገመታል። ኦሪት ዘፍጥረት ምዕራፍ 14 ቁጥር 4 እነርሱም 12 ዓመት ለኮሎዶ ጎሞር ከተገዙ በኋላ በ13ኛው ዓመት አመፁ። በኦሪት ዘፍጥረት ምዕራፍ 9 ቁጥር 25 ጥናታችን እንደተመለከት ነው ኖህ የካም ልጅ የሆነውን ከነአንን እንደረገመውና ለወንድሞቹ ማለትም ለሴምና ለያፌት ትውልዶች ባሪያ እንደሚሆኑ የተናገረው ትንቢት መፈጸሙን እናስተውላለን። ኦሪት ዘፍጥረት ምዕራፍ 9 ቁጥር 25 እንዲህም አለ፤ ከነአን የተረገመ ይሁን፣ ለወንድሞቹም የባሪያ ባሪያ ይሁን። ኦሪት ዘፍጥረት ምዕራፍ 14 ቁጥር 5 በ14ኛው ዓመት ኮሎዶጎሞር እና ከእርሱ ጋር የተባበሩት ነገሥታት ወጡ፤ ራፋይምን ባስጣሮት ቃርናይም ዙዚምን በሃይም ኑሚምን በሴዊ ቀሪያ ታይም። ኦሪት ዘፍጥረት ምዕራፍ 14 ቁጥር 6 የሆር ሰዎችንም በተራራሙ ሀገር በሴር በረሃም ማጠገብ እስካለው እስከ አልፋራን ድረስ ድል አደረጓቸው። ኦሪት ዘፍጥረት ምዕራፍ 14 ቁጥር 7 ከዚያም ተመልሰው አይን ሚስፖት ወደተባለ ወደ ቃዴስ መጡ። የአማሌቃውያንንና በሐሴስ ታማር ይኖሩ የነበሩትን የአሞራውያንን ግዛት በሙሉ ድል አድርገው ያዙ። ኦሪት ዘፍጥረት ምዕራፍ 14 ቁጥር 8 ከዚያም የሰዶም የገሞራ የአዳማ የሰቦይ እንዲሁም የዘዋር የተባለችው የቤላ ነገስታት በሲዲም ሸለቆ ሰራዊታቸውን አስተባበሩ ኦሪት ዘፍጥረት ምዕራፍ 14 ቁጥር 9 እነዚህ አምስቱ በኤላም ንጉስ በኮሎዶ ጎሞር በጎይም ንጉስ በቲዲአል በስናኦር ንጉስ በአምራፌል በእላሳር ንጉስ በአሪዮክ በእነዚህ በአራቱ ላይ ዘመቱባቸው ኦሪት ዘፍጥረት ምዕራፍ 14 ቁጥር 10 በሲዲም ሸለቆ ብዙ የቅጥራን ጉድጓዶች ስለነበሩ የሰዶም እና የገሞራ ነገስታት ሲሸሹ ከሰዎቻቸው አንዳንዶቹ በነዚህ ጉድጓዶች ውስጥ ወደቁ። የቀሩትም ወደ ተራሮች ሸሹ። ቅጥራን ማለት ሬንጅ ወይም አስፓልት የሚሰራበት ግብዓት ማለት ነው። ኦሪት ዘፍጥረት ምዕራፍ 14 ቁጥር 11 አራቱ ነገስታትም በሰዶም በጎሞራ ያገኙትን ሀብትና ምግብ ሁሉ ዘርፈው ሄዱ። ከላይ ከቀረቡት ጥቅሶች የተረዳ ነው በኦሪት ዘፍጥረት ምዕራፍ 14 ቁጥር 1 ላይ የተገለጹት የአራት ንጉሶች ጥምረት በኦሪት ዘፍጥረት ምዕራፍ 14 ቁጥር 2 ላይ የተገለጹትን የአምስቱን ንጉሶች ጥምረትና በአካባቢ ይኖሩ የነበሩ ሌሎች ግዛቶችን ሁሉ ድል እንደነሱ እናስተውላለን። ኦሪት ዘፍጥረት ምዕራፍ 14 ቁጥር 12 የአብርሃም ወንድም ልጅ ሎጥ ሰዶም ይኖር ስለነበር እርሱንም ማርከው ንብረቱንም ዘርፎ ሄዱ። ከላይ ከቀረበው ጥቅስ የተረዳነው በሰዶም ይኖር የነበረው የሎጥ መማረክና ንብረቱን መዘረፉን እናስተውላለን። ይህም ድርጊት እነዚህ አራት ነገስታት የአብርሃምን የወንድም ልጅ ሎጥን በመማረክ ከአብርሃም ጋር ጠብ ውስጥ መግባታቸው ከባድ ጥፋት መሆኑን በቀጣይ ጥቅሶች እንመለከታለን። ኦሪት ዘፍጥረት ምዕራፍ 14 ቁጥር 13 ከዚህም ያመለጠ አንድ ሰው መጥቶ ለዕብራዊው ለአብርሃም ይህን ነገረ። አብርሃም በዚያን ጊዜ ይኖር የነበረው በአሞራዊው መምሬ ታላላቅ ዛፎች አጠገብ ነበር። መምሬ ወንድሞቹ አስኮና አውናን የአብርሃም የኪዳን አጋሮቹ ነበሩ። ከላይ ከቀረበው ጥቅስ የተረዳ ነው ዕብራዊ የሚለው ቃል ለመጀመሪያ ጊዜ በመጽሐፍ ቅዱስ መጠቀሱን አብርሃም የመጀመሪያው ዕብራዊ መሆኑን ዕብራውያን የአብርሃም ትውልዶች መሆናቸውን ዕብራዊ የሚለው ቃል የኤቦር ትውልዶችን ለማመልከት እንደሆነ ይታመናል። የአብርሃም ትውልድ ከኤቦር እንደሆነ በኦሪት ዘፍጥረት ምዕራፍ አስር እና አስራ አንድ ጥናታችን እንደተመለከተን እናስታውሳለን። ለማስታወስ ያህል ሴም አርፋክስድን ወለደ አርፋክስድ ሳላን ወለደ ሳላ ኤቦርን ወለደ ኤቦር ፍሌቅን ወለደ ፍሌቅ ራግውን ወለደ ራግው ሴሮህን ወለደ ሴሮህ ናኮርን ወለደ ናኮር ታራን ወለደ ታራ አብርሃም ናኮር እና ሃራንን ወለደ የሚለውን በባለፈው ጥናታችን እናስታውሳለን ኦሪት ዘፍጥረት ምዕራፍ 14 ቁጥር 14 አብርሃም የወንድሙን ልጅ መማረክ እንደሰማ በቤቱ ተወልደው አድገው የሰለጠኑ 318 ጦረኞች አሰልፎ እስከ ዳን ድረስ ገሰገሰ። ከላይ ከቀረበው ጥቅስ የተረዳ ነው አብርሃም 318 ወታደሮች የነበሩት ሀብታም ሰው እንደነበረ ነው። ዳን ከያዕቆብ፣ ወይም እስራኤል ልጆች አንዱ ሲሆን እስራኤላውያን ከግብጽ በመውጣት የከነዓንን ምድር ሲወርሱ የዳን ነገድ በአሁኑ ጊዜ በሰሜን እስራኤል በጎላን ተራራ አካባቢ የሚገኘውን ግዛት እንደተሰጠው ወደፊት በሚኖረን የመጽሐፍ እያሱ ወልደነው መጽሐፍ ጥናታችን የምንመለከተው ጉዳይ ይሆናል። ኦሪት ዘፍጥረት ምዕራፍ 14 ቁጥር 15 አብርሃም ጠላቶቹን ለማጥቃት ሰራዊቱን ሌሊቱን በቡድን በቡድን ከፋፍሎ ከደማስቆ በስተሰሜን እስከሚገኘው እስከ ሆባ ድረስ አሳደዳቸው። ኦሪት ዘፍጥረት ምዕራፍ 14 ቁጥር 16 አብርሃም ጠላት የማረከውን በሙሉ አስጣለ። የወንድሙን ልጅ ሎጥን፣ ንብረቱን፣ እንዲሁም ሴቶቹንና ሌሎቹን ምርኮኞች አስመለሰ። ከላይ ከቀረበው ጥቅስ የተረዳ ነው እግዚአብሔር አብርሃምን እንደረዳው። ከላይ የተገለጹት የአራት ነገሥታት ጥምረት በርካታ ጦር የነበራቸው እና ከእነርሱ በቁጥር የሚበዙ ነገሥታትን ድል ያነሱ ቢሆንም አብርሃም በ318 ወታደሮች ድል ያደረጋቸው በእግዚአብሔር ኃይል እንደሆነ በግልጽ ይታያል። ኦሪት ዘፍጥረት ምዕራፍ 14 ቁጥር 17 አብርሃም ኮሎዶ ጎሞርን እና አብረውት የተሰለፉትን ነገሥታት ድል አድርጎ ሲመለስ የሰዶም ንጉሥ የንጉስ ሸለቆ ተብሎ በሚጠራው በሴዊ ሸለቆ ሊቀበለው ወጣ። ኦሪት ዘፍጥረት ምዕራፍ 14 ቁጥር 18 የልዑል እግዚአብሔር ካህን የነበረው የሳሌም ንጉሥ መልከ ጸዴቅም እንጀራና የወይን ጠጅ ይዞ ወጣ። መልከ ጸዴቅ ማለት የማዕረግ ስም ሲሆን በዕብራይስጥ መልከ ማለት ንጉሥ፣ ጸደቅ ማለት ደግሞ ጽድቅ ሲሆን የጽድቅ ንጉሥ የሚል ትርጉም ይሰጣል። ከላይ ከቀረበው ጥቅስ የተረዳነው መልከ ጸዴቅ ንጉሥና የልዑል እግዚአብሔር ካህን መሆኑን ነው። በተጨማሪም የሳሌም ንጉሥ ማለት የሰላም ንጉስ ማለት ሲሆን ሳሌም ከጊዜ በኋላ ኢየሩሳሌም ተብላ የምትጠራውን ከተማ ያመለክታል። አብርሃም ድል አድርጎ ሲመለስ እንጀራና የወይን ጠጅ በመያዝ አቀባበል እንዳደረገለት እናስተውላለን። እንጀራ ወይም ዳቦ እና ወይን ከብሉይ ኪዳን እስከ አዲስ ኪዳን በተለያዩ ስፍራዎች ተጠቅሶ እንደሚገኝ እናስተውላለን። ስለ መልከ ጸዴቅ ማንነት ለማወቅ ወደ ኅብራውያን መልእክት ምዕራፍ ሰባት ሙሉን እንድታነቡ ጋብዛሉ። ኢየሱስ በእግዚአብሔር እንደ መልከ ጸዴቅ ሹመት ሊቀ ካህናት ተብሎ መሾሙን ከዚህ በታች የቀረቡትን ጥቅሶች እንመልከት። መዝሙረ ዳዊት ምዕራፍ 110 ቁጥር አራት እንደ መልከ ጸዴቅ ሥርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ምሏል፣ እርሱ ሐሳቡን አይለውጥም። ወደ ዕብራውያን ሰዎች መልእክት ምዕራፍ 5 ቁጥር 10 እንደ መልከ ጸዴቅ ሹመትም ሊቀ ካህናት ተብሎ በእግዚአብሔር ተሾመ። ወደ ዕብራውያን ሰዎች መልእክት ምዕራፍ 5 ቁጥር 6 እንዲሁም በሌላ ስፍራ እንደ መልከ ጸዴቅ ሹመት አንተ ለዘላለም ካህን ነህ ይላል። ወደ ዕብራውያን ሰዎች መልእክት ምዕራፍ 6 ቁጥር 20 ይህም ስፍራ ኢየሱስ ስለ እኛ ቀድሞ የገባበት ነው፣ እርሱም እንደ መልክ ጸዴቅ ሹመት ለዘላለም ሊቀ ካህናት ሆኗል። ኦሪት ዘፍጥረት ምዕራፍ 14 ቁጥር 19 አብርሃምን እንዲህ ሲል ባረከው፤ ሰማይንና ምድርን የፈጠረ ልዑል እግዚአብሔር አብርሃምን ይባርክ። መልከጸዴቅ ንጉስና የእግዚአብሔር ካህን መሆኑ ወደፊት ኢየሱስ ክርስቶስ እንደ መልከጸዴቅ ንጉስና ካህን እንደሚሆን ወደፊት በሚኖረን የአዲስ ኪዳን ጥናታችን የምንመለከተው ጉዳይ ይሆናል። በብሉይ ኪዳን ስርዓት ክህነት ከሌዊ ነገድ ሲሆን ንግስና ደግሞ ከይሁዳ ነገድ መሆኑን ወደፊት በሚኖረን የብሉይ ኪዳን ጥናታችን የምንመለከተው ጉዳይ ይሆናል። ኦሪት ዘፍጥረት ምዕራፍ አስራ አራት ቁጥር 20 ጠላቶችህን አሳልፎ በእጅህ ሰጠ ልዑል እግዚአብሔር ይባረክ። አብርሃምም ከአመጣው ሁሉ አስራትን ሰጠው። ከላይ ከቀረበው ጥቅስ የተረዳ ነው የመልከ ጸዴቅና የክርስቶስ ኢየሱስ ክህነት በብሉይ ኪዳን ከነበረው የሌዋውያን ክህነት እንደሚበልጥ፣ ከላይ እንደተገለጸው አብርሃም ካመጣው ሁሉ አስራትን ለመልከ ጸዴቅ ሰጠው ከሚለው ጥቅስ እናስተውላለን። ኦሪት ዘፍጥረት ምዕራፍ 14 ቁጥር 21 የሰዶም ንጉስም አብርሃምን ሰዎቹን ለእኔ ስጠኝ፣ ንብረቱን ግን ለራስ አስቀር አለው። ኦሪት ዘፍጥረት ምዕራፍ 14 ቁጥር 22 አብርሃም ግን ለሰዶም ንጉስ እንዲህ አለው፣ ሰማይንና ምድርን ወደ ፈጠረው ወደ እግዚአብሔር ወደ ልዑል አምላክ እጆቼን አንስቻለሁ። ኦሪት ዘፍጥረት ምዕራፍ 14 ቁጥር 23 አብርሃምን አበለፀኩት እንዳትል ብጣሽ ክርም ሆነ የጫማ ማሰሪያ እንኳ ከአንተ አንዳች አልፈልግም። ኦሪት ዘፍጥረት ምዕራፍ 14 ቁጥር 24 ሰዎቼ ከበሉትና ከእኔ ጋር ከሄዱት ሰዎች ድርሻ በስተቀር ለራሴ አንዳችም ነገር አልቀበልም። አሁናን ኤስኮልና መምሬ ድርሻቸውን ይውሰዱ። ከላይ ከቀረበው ጥቅስ የተረዳነው አብርሃም የእግዚአብሔር ሰው መሆኑን ከምርኮም ምንም ንብረት አለመውሰዱን ይህም ልቡ እንዳይታበይ እንዳደረገው አብርሃም በእግዚአብሔር በረከት ባለጸጋ የሆነ እንጂ ከምርኮ በሚገኝ ሀብት አለመሆኑን እንማራለን። ከምርኮ የሚገኝ ሀብት ለጉዳት እንደሚዳርግ የጌዲዮንን ታሪክ በመጽሐፈ መሳፍንት ከምዕራፍ 6 እስከ ምዕራፍ 9 የተጻፉ እንድታነቡ ጋብዛችኋል።